ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 እንኳን በጥቅምት ስድስት ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት ለእመሳሙኤል ነቢይ ለቅድስት ነቢይት ሐና ያረፈችበትና ለቅዱስ አባት አባ ጰንጠሌዎን የእረፍቱ መታሰቢያ በዓል ለዕንባቆም ነቢይ መታሰቢያው በዓል የአገረ አቴና ኤጲስቆጶሳት ቅዱስ ዲዮናስዮስ በሰማዕትነት ያረፈበትና የሴት ልጅ ቅዱስ ሄኖስ የእረፍቱ መታሰቢያ በዓል በሰላም አደረሳቸው አደረሰን። ቅድስት ነቢይት ሐና፣ ጥቅምት ስድስት በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። እች ቅድስት ከለዮ ነገድ ናት። የታሐርም ልጅ ሕልቃና ገባት። ፍናና የምትባልም ሌላ ሚስት አለችው። እሷም ወላድ በመሆኗ ሐና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትገዳደራት ነበር። ሐና ግን ፈጽማ በማዘን አትበላም፣ አትጠጣም። ባሏ ሕልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር መጣች። እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች፣ እንዲህ ብላ ስለትን ተሳለች፣ አቤቱ ልጅ የሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ላንተ የሚያገለግል አደርገዋለሁ አለች። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰባ። እርሷ በዝምታ በልቧ ትጸልይ ነበርና፣ በቁጣ ነ በግሳጼ የወይን ጠጅ ጠጥተች ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ ስቃርሽን በእንቅልፍ አስወግጂ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣሁም ልጃጣው በመሆኔ በልብ ያዝናለሁ እንጂ አለችው። ካህን ኤሊም አጽናናት፣ እንዲህም ብሎ ባረካት፣ የእስራኤል ፈጣሪ የለመንሽውን ይስጥሽ በሰላም ሂጂ። በቃሉም አምና ወደ ቤቷ ገባች። ከዚህም በኋላ ጸንሳ ወንድ ልጅ ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣላችው ጊዜ ወደ እግዚአብሔር ቤት ይዛው መጣች። ወደ ካህን ኤሊ አቀረበችውና እንዲህ ብላ አስረዳችው። ካሁን በፊት ልጅ ሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየህ ሴት ነኝ፣ ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ እግዚአብሔር አገልጋይ ይሆን ዘንድ አመጣሁት፣ አለችው። ከዚህም በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። ይቺም በዳዊት መዝሙር በመጨረሻ ከሙሴ መሀሌ ቀጥላ ተጽፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። በዚህ ዕለት ታስቦና ተክብሮ የሚውለው ሌላው ቅዱስ አባት አባ ጰንጠሌዎን ነው። ዳግመኛ በዚች ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ። የቅዱስ በሮሚያ አገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱ ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምግባር እውቀትን እየተማረ በመጸለይና በመጾም በዚህ አደቀ ከዚህም በኋላ ከቅዱሳን ከስምንቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልዓሜዳ ዘመን መጣ። በአንድነትም ጥቂት ዘመናትን ኑረው ከዚህ በኋላ እርስ በእርሳቸው ተለያዩ። ቅዱስ ጰንጠሌዎንም ከታናሽ ተራራ ላይ ወጥቶ እርዝመቱ አምስት ክንድ አግድመቱ ሁለት ስፋቱ ሶስት ክንድ እንደሚሆን ዋሻ ለራሱ ሰራ። ጠፈሩም አንድ ድንጋይ ነው። ከጥቂት ቀዳዳ በቀር በር የለውም። በውስጡም ሳይቀመጥ ሳይተኛ ያለመብልና ያለመጠጥ ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስኪጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን የውሮቹንም አይን በመግለጥ ብዙ ተአምራትን አደረገ። በአንዲት ቀን ማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዳውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማዕጠንት ተወሰደው። የናግራንን አገር ያጠፋትን ምዕመኖችንም የገደላቸውን አይሁዳዊ ንጉሥ ሂዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህንን አባት ጰንጠሌዎንን ለመነው። እርሱም በስራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶ በደህና በፍቅር አንድነት ትመለሳለህ አለው። ንጉሥ ካሌብም ከናግራን ሀገር በደረሰ ጊዜ ከካሃዲው ንጉሥ ከፊነሃስ ጋር ተዋጋ። ድላ አድርጓቸውም ከሃዳያንን ሁሉ እንደ ቅጠል አጠፋቸው። አባ ጴንጤሌዮንም በጦርነቱ መካከል ጥላቶችን ሲያሳድዳቸው እንዳዩት ብዙዎች ምስክሮች ሆኑ። ከዚህ በኋላ ንጉስ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግስቱን ትቶ በዚህ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጴንጤሌዮንን ተጋድሎውን በፈጸመ ጊዜ ከበርግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውንም የሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። እንግዲህስ ድካሚ በቃል እረፍ አለው። ያን ጊዜም አጥንቶቹ ተነቃነቁ። በፍቅር አንድነትም አረፈና በዚያ በዋሻው ውስጥ ተቀበረ። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ ዕንባቆም ነቢይ ነው። በዚች ቀን የስሙ ትርጓሜ አዋቂ የሆነ የእምባቆም ነቢይ መታሰቢያ ነው። ይህም ቅዱስ በአንድ ትለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት፣ ይህን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ካለ ለነቢዩ ዳንኤል ውሰድ አለው። እምባቆም ጌታዬ ሆይ ባቢሎንን፣ አላየኋትም ጉድጓዱንም አላውቀውም አለው እግዚአብሔር። መልአክም በራሱ ጠጉር ያዘው ምግቡን በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ ይሁዳ ሀገር መለሰው። ባረጀና በሽመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተመቅደስን ሰሩ። ዕንባቆም ኢየሩሳሌም ደርሶ ወደ ቤተመቅደስ ገባ። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ መሪነት እንደ አለ አቤቱ ድምፅን ሰማው ሰምቼን ፈራው ስርሃንም ማይቻ አደነቅኩ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለ መወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከአይሁድ አውራጃ ይመጣል ብሎ እስከ መጨረሻ ተናገረ። ከነቢያትን መጽሐፍትም ጋር ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዳለችው ሁለት ልጆች ነበሩኝ ጣዖት እንዳመልኩ፣ ሁለት ልጆች ነበሩኝ ጣዖት እንዳመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወዳሉበት አብሯት ሄደ። ነፍሳቸውንም ይመልሳቸው ዘንድ እግዚአብሔርን ለመነው ነው። ልመናውንም ተቀብሎ በሕይወት አነሳቸው። እረፍቱም በቀረበ ጊዜ ዘመዶችን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቅ አወረደች፣ ወደ አፉም ተዘርግታ ነፍሱ ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣቲዎች ዘመን እንዲህ ሆነ። ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ተሰራለት። በዚህ ዕለት የሚታሰብ ሌላው ቅዱስ አባታችን ኤጲስቆጶስ ቅዱስ ዲዮናስዮስ ነው። በዚች ቀን የሀገር አቴና ኤጲስቆጶስ ቅዱስ ዲዮናስዮስ በሰማዕትነት አረፈ። ይህም ቅዱስ በአቴና ሀገር በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ቅዱስ ነው። በአቴና ከተማ በአዋቂዎች የመሳፍንት አንድነት ከአማካሪዎቹ አንዱ እርሱ ነው። ቅዱስ ሐዋርያ ጳውሎስም ወደዛ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቆ በአቴና ሀገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብረ ይግባውና ስለ መድኃኒታችን ስለ ስቅለት የደረሰው በዕለት ዓርብ የሚነበብ አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ ቀን በፍልስፍናው ቤት ተቀምጦ ሳለ የአቴና ፈላስፎች በእርሱ ዘንድ ተሰብስበው ነበር። እርሱም ለሁሉም ማለቃ ስለሆነ በአርብ ቀንም ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንጹ ስጣም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስም በዓለም ውስጥ የሆነውን ጌታችን ሆይ አስረዳም ብሎ ጠየቁት። እርሱም ፀሐይና ጨረቃን ከዋክብትን መረመረ ጸጥ ብሎ አገኛቸው። ደግሞ ባህሮችንም ጥልቁንም በዓለም ዙሪያ ያለውን የውቅያኖስን ባህር መረመረ፣ እርሱንም ጸጥ ብሎ አገኘው። ከዚህ በኋላ አርስጣናባ የሚባል የፍልስፍና መጽሐፍትን አንስቶ ሲመረምር በውስጡ እልመክኑን የሚል አገኘ። ይህም ህቡ አምላክ ወረደ ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዛችም ጊዜ ልብስን ገዶ ታላቅ ሐዘንን አዘነ። ከበታቹ ምሁራን ያየውን ያስረዳቸው ዘንድ ለመኑት። እርሱም ሁሉን ነገራቸው። እርሱም ይህን ሰምተው ታላቅ ፍርሃትን ፈሩ። ደቀ መዝሙሩ ኡሲፎንስም የሆነው ሁሉ የዛችንም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኑንም እንዲጸፍ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸው ለመከኑን እያሉ እንዲጽፉ አዘዘ። ከ14 ዓመትም በኋላ ቅዱስ ሐዋርያው ጳውሎስ አቴና ሀገር መጣ። በብርግባውና የመድኃኒታችን የኢየሱስ ክርስቶስን መውረዱን ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን፣ መከራ መቀበሉን፣ መሰቀሉና መሞቱን በሶስተኛውም ቀን መነሳቱን፣ ማረጉንም በሕያዋንና በሙታን ለመፍረድ ዳግመኛ መምጣቱን አስተማረ። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሩጠው እንዲህ ብለው ነገሩት፣ አንድ ሰው ዛሬ ወደ ሀገራችን መጥቶ እኛ የማናውቀውን ወይም ከኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረን አሉት። ዲዮናስዮስም ልኮ ሐዋርያ ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ሲሄድ በአማልክቶቻችሁ ቤቶች በየደጃፉ እንለመክኑን የሚል ጽሑፍ አየሁ። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የሚሰብከው ይህንኑ ነው ብሎ መለሰ። በዚያም ጊዜ ከ14 ዓመት በፊት ያጻፈውን ያን መጽሐፍ ያመጣው ዘንድ ኡሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን አዋርያው ጠየቀው። እርሱም በመጋቢት ወር በ27 ዓርብ ቀን በስድስት ሰዓት ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ፣ ፀሐይም ጨለመ፣ ምድርም እንደተናወጠች አስረዳው። የአቴና ሰዎችም ይህንን በሰሙ ጊዜ ከቅዱስ ዲዮናስዮስ ጋር ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ክርስትና ጥምቀትንም አጠመቃቸው። ዲዮናስዮስንም በእነርሱ ላይ ኤጲስ ቆጶስን አድርጎ ሾመው። የቤተ ክርስቲያንም ስርዓት የተረጎመ እርሱ ነው። ከዚህ በኋላ በባህር አቅራቢያ ወደ አላ ሀገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አሳመነ። ድንቆች የሆኑ ብዙ ተአምራቶችንም አደረገ። ከሃዲ ንጉሥ ጥማተ ያኖስንም ይዞ ጽኑ ሥቃይንም አስቃየው። ከዚያችም የከበረች ራሱን በሰይፍ ቆርጠው የተቆረጠች ራሱንም በእጁ ይዞ ሁለት ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዛሙርቱን የወሲፎስን እና የኦሪያኖስን ራሳቸውን ቆረጠ። የሰማዕትነትን አክሊልንም በመንግሥተ ሰማያት ተቀበሉ። በዚች ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ሄኖስ ነው። በዚች ቀን የሴት ልጅ የሄኖስ የእረፍቱ መታሰቢያ በዓል ነው። እግዚአብሔርንም ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስም 190 ዓመት ኖረ። ቃይናንም ወለደው። ቃይናንም ከወለደው በኋላ 715 ዓመት ኖረ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 ወለመስቀሉ ክቡር ይቆየን።